ሰላም ዛሬ በመገናኛቸው ተገናኝተናል። የኖርኩ አይመስለኝም። እውነት ለምን? እውነት ይነው? እውነት። እኔ እስከ መሙላት ድረስ የደረስኩባቸው ሁኔታዎች አሉ። ምን እንደሚያስጨንቀኝ አላውቅም። እንደውም በዚህ ሁኔታ እንዴት ነው የምታገባዎች ልጅ ቆማ ልትቀር ነው ወይ ምናምን ሲሉ ነበር። የኔ ፀሐይ ገና አልወጣችም። ሰላም መገናኛ ፕሮግራማችን ጀምሯል። በመገናኛ ፕሮግራማችን እየተገናኘን የወዲወዳችን የምንጫወትበት ፕሮግራማችን ነው። በዛሬ የመገናኛ ፕሮግራም በቲክቶክ ከአራት መቶ ሺህ በላይ ተከታይ ያላት የስራ ፈጠራ ባለሙያ የሆነችውን የብዙ ሰው ስራ እንዲያገኝ ያደረገች ልጅ ኤደን ከምን ጀመር ሙሉ በጣም ደስ ብሎኛል። መጀመሪያ እሺ፣ እኔም አመሰግናለሁ። በወጣትነት እድሜሽ ብዙ ሰዎች ስራ እንዲያገኙ አድርገሻል። በጣም ብዙ ወርክሾፖች ላይ ብዙ ትሬኒንጎች ላይ ተንሻል። ይሄ የስራ ፈጠራነት እንዴት መጣ? ምንድን ነው መነሻው? የራሴ ችግር ብዙ ነገር ውስጥ ከችግር ነው የሚነሱ ነው አይደል። እስኪ ንገሪኝ እስኪ። መጀመሪያ ሁሉም ሰው የሚነሳው ከራሱ ችግር አይደለም። ከዩኒቨርሲቲ ግራጁዌት አድርጌ ከወጣሁ በኋላ ትምህርቶችን ቀጥዬ ነበረ እና አንድ የሆነ ነገር ማድረግ እንዳለብኝ ይሰማኛል። እና በቃ የሚሄደውን የኔን ጆርኒ ነው ሼር እያደረግኩኝ በጆርኔ መካከል ነው ሰዎችን ማገዝ ካለብኝ መርዳትም ካለብኝ እዛ በሚሄድበት ቦታ ምሳሌ ትሬኒንግ ሴንተር ከሄድኩኝ፣ ትሬኒንግ ለሆኑ ሰዎች መስጠት አለብኝ። ብዙ ሰዎች አሉ አፎርድ አድርገው እዛ ጋር መጥተው ትሬኒንጉ መውሰድ ማይችሉ እና በተቻለኛ ቀን ጊቫዊዎችን አዘጋጃለሁ እና ከራሴ ችግር ነው

ኮንስትራክሽን ማኔጅመንት ኮንስትራክሽን ማኔጅመንት። አሁን ካለሽበት ሁኔታ ጋር አሁን ለምሳሌ ብዙ ሰዎች የስራ ፈጠራን የሚያዩት ምንድን ነው ከዩኒቨርሲቲ ከወጡ በኋላ ተቀጥረው ብዙ ሰርተው አይ ከዚህ በኋላ መቀጠር በቃኝ ምናምን ብለው ይመስለኛል። አንቺ ግን እኔ እንደማውቀው ከሆነ ከዩኒቨርሲቲ ከወጣሽ ጀምሮ አልተቀጠርሽም። በትክክል አልተቀጠርኩም፣ ሳይሆን የሆነ ቦታ አልቆየሁም እንጂ ተቀጥረሻል፣ እውነት ለመናገር አልተቀጠርኩም፣ ስለ የሆነ ቦታ አልቆየሁም። በቃ ወዲያው ነበር ክላስ የጀመርኩት የመሥራት ነው እንትን የነበረሽ። እንደተመረኩኝ ያው ማስተርስ ድል ነበረኝ፣ አዛ ዩኒቨርሲቲ እና ስኮላርሺፕ ነበረኝ ና ወዲያው ነበር የቀጠልኩት። ያ ጊዜም አልሰጠኝም። ግን የቅጥርን እንትን በፊት ሰራው ነበር ያው ቅጥር ዳይሬክትሊ ቅጥር ባትለውም ተማሪ ሆኜ ከመምህራኖቼ ጋር ስራ ምንድን ነው ይህን ተምሬ ነው እኔ ኢንጂነር መሆነው ይህን ተምሬ ነው እንዲህ የማደርገው፣ ይህን ተምሬ ነው ህንጻም ምገነበው ምናምን ብዬ ስለማስብ በቃ ስለሚጨንቀኝ ምን እንደሚያስጨንቀኝ አላውቅም። ተፈጥሯዊ በሆኑ ማጣበቂያዎች ተጠቅማችሁ እንዲህ አይነት ቶሎ የማያልቁ ከሰሎችን እያመረታችሁ ለገበያ ማቅረብ ሲሆን ይህን ቢዝነስ በሁለት አይነት መንገድ መጀመር ትችላላችሁ። መጀመሪያው በአስር ሺህ ብር ብቻ ስልጠናውን ወስዳችሁ አነስተኛ ማኑዋል ማሽን ተጠቅማችሁ ወደ ቢዝነሱ መቀላቀል የምትችሉ ሲሆን፣ ሁለተኛው ደግሞ ትልልቅ ማሽኖችን ተጠቅማችሁ ዘመናዊ በሆነ መልኩ ተደራጅታችሁ ጭስ አልባ የሆኑ ከሰሎችን እያመረታችሁ ለገበያ ማቅረብ ትችላላችሁ። ብዙ የሚያውቁ ሰዎች ኤደን ወታጥ ሌላ ፊልድ ውስጥ እገባለች የሚል አሳሰብ አልነበራቸውም። አይ ቲንክ በትምህርት በጣም ጎበዝ ነበርሽ መሰለኝ። ሜዳ ላይ ተሰልመሻ ስቶ ዩኒቨርሲቲ ስልመሽ ያው እኔ ወደ አዲስ ዩኒቨርሲቲ ጆይን ሳደርግ ሁለተኛ ምርጫ ነበር የደረሰኝ፣ እና የመጀመሪያ ሴሚስተር ውጤቴ ጥሩ ነበር፣ መቀየር እችል ነበር። አይቢሲ ነው የተማርኩት። ው የግቢውን ድባብ ሳየው እዛ ግቢ ተምረው የመጡ ግቢ ጉባኤ ልጆች አሉ፣ ኤክስፒሪየንሳቸውን ሼር ሲያደርጉ ምናምን። ያው አንድ ሰው ለመልካም የሆነ ስትሪም ውስጥ የምትገባው እኔ ቢያስፈልገኝ ኖሮ ምንድነው ዶክተር መሆን እንዴት ነው ከነበረኝ ፓሽን ከነበረኝ እንትን አቅም እናንትን እግዚአብሔር ሰጠኝ ነበር። በአጋጣሚ ሆነኝ። አንደኛ ምርጫዬ ግን ኢንጂነሪንግ ደርሶ ዩኒቨርሲቲ ገባሁኝ። ከዛ በኋላ ግን ሁልጊዜ በቃ ባለሁበት ስትሪም ደግሞ ኤፌክቲቭ ሆኜ ፕሮዳክቲቭ ሆኜ ያው ጊዜ አይደለ ዌስት የምናደርገው ዌስት አንበለው ግን ያው ተምረንበት ተምሬበት እስከወጣሁ ድረስ አምስት ዓመት እዚያ ጋ ኢንቨስት እስካደረግኩበት ድረስ የሆነ ሪዛልት ደግሞ ይዤ መውጣት አለብኝ። ያ ሪዛልት የኔ ብቻ አይደለም የቤተሰቦቼ ያስተማሩኝ የመመራ ስማርም ያንን እያሰብኩ ስለሆነ አቺብ አድርጎ ስለመውጣት ነበር የማስበው የምጨናነቀው፣ ምናምን እግዚአብሔር እረርቶኝም ደግሞ አድርጌዋለሁ። እኔ ብቻ ለእግዚአብሔር እረርቶኝ እዛው አስተማሪ ነበር የምትሆነው የሚል ነገር ነበር የሰማሁት። ለዛነው ነው በጥሩ ውጤት ስትመረቅ፣ አሁን ግን አንቺ ከዛ ቶታሊ ወተሽ ው የኔ ክፍለ ሀገር ልጅ ነኝ። እና አስተማሪ ላይክ ብዙ ጊዜ ተማሪም ሆኝ ማስበው የራሴ መምህራኖቼን ከኔ የተሻለ ቦታ የደረሱ ሰዎችን ሳይ እንደነሱ ከነሱ የተሻለች ኤደን ክሬት ማድረግ ነው የምፈልገው። እና የተለመደው አይነት ወይ አለ ተመርቀ፣ ተቀጥረ የሆነ የምትሰራው ማለት ነው ግን እኔ ውስጤ ከሁለተኛ ዓመት ጀምሮ በቃ ከመጀመሪያ ዓመት ጀምሮ የሚጠይቀኝ ነገር አለ። ማልሞክረው ነገር የለም፣ ማልገባበት የለም። እውነት እረፍት ሲሄድ ብሬክ ላይ ምናምን ማልሰራቸው ነገሮች የሉም። እስኪ አንቺ ቆይ እስኪ ትንሽ ከሰራሻቸው አንድ ሁለት ሦስቱ ነገር ማለት በቃ ኖርማሊ እዚህ አዲስ አበባ መጥቼ ተመምህራኖቼ ጋር ቢሮ ሰርቻለሁ። ሳልማረው ገና ገብቼ እዛው እየተማርኩኝ ሰርቻለሁ፣ በኮሮና ታይም ማለት ነው። ስራ ምንድን ነው የሚለውን ነገር ከቤት ተደብቄ መጥቼ ምናምን እዚ ግቢ ላይ ተጠርቼ እንደመጣው ሆ መጥቼ ግቢ ተደብቄ ገብቼ ምናምን ሰርቻለሁ። ስራ ግን ያው ለእኔ እንደ ልምድ ትምህርት የተማርኩበት ስራ ነው። እውነት ለመናገር ያን ያክል ብዙ አመት ብዙ ሴሚስተር ሳይሆን በነበረችኝ ብሬክ ማለት ነው። ከዛ በዘለለ ደግሞ እረፍት ወደ ቤት ሲሄድ የሚታየኝ ነገር ዩቲዩብ የሆነ ስልኬን፣ ምግብ። አዲስ ነገር ነው የምፈልገው፤ ሁልጊዜ አዲስ ነገር እፈልጋለሁ። ተረዳ አዲስ ነገር መሞከር ያንን ነገር ደግሞ ፕሮጀክቱ ማድረግ እፈልጋለሁ። በክር የሚሰሩ ማንኛውም ነገር የራሳችሁን ፈጠራ አክላችሁበት እየሰራችሁ ለገበያ ማቅረብ ትችላላችሁ። ቤት ውስጥ ያሉ እናቶች ከልጆቻቸው ጋር መስራት የሚችሉት አይነት ስራ ሲሆን ይህንን ቢዝነስ በሁለት አይነት መንገድ መጀመር ትችላላችሁ። የመጀመሪያው በኪሮች ሲሆን ሁለተኛው ደግሞ አነስተኛ ኒቲንግ ማሽኖችን በመጠቀም ነው። ይሄ ኒቲንግ ማሽን ስራችሁን በአስር እጥፍ ያቀልላችኋል። ስፔሻሊ ደግሞ የሀንድ ክራፍት ምናምን ይመቸኛል። ስፔሻሊ ምንድን ነው ኢትዮጵያ ውስጥ እኛ በአጠገቤ ባለ ነገር ሰርች ሪዛልቱን ወደ ሰው ማምጣት በጣም ነው የምፈልገውና፣ አስታውሳለሁ ሁለተኛ ዓመት ብሬክ ላይ ኦር ሶስተኛ ዓመት ብሬክ ላይ ቤቴጄ ስትሪንግ አርት ያኔ በጣም ቫይራል አልሆነም ነበር። ይሄ ቃጫ ምናምን በቃ ያገኘሁትን ነገር ነው ምልክ ስትሪንግ አርት ሰርቼ። ያኔ ግን ስሳራ ብዙ ደጋፊ አይኖርህም። ኢቨን ቤተሰቦችም ተማሪ ትምህርት ነው የሚሻለው ደለ የአንቺ ቦታ ትምህርት ነው፣ በቃ የኤደን ቦታ ትምህርት ነው ምናምን ተብሎ ነው የሚታሰበው ግን ማረፍ ስለማልፈልግ ሰራ ነበር ሪዛልቱን ግን ሲያዩ ደስ ይላቸዋል ልጄ የሰራች ምናምን ይላል ያው በክፋት አይደለም ግን ማንም ቤተሰብ ልጆቹን እየተማሩ የሆነ በትምህርታቸው ጥሩ ቦታ እንዲደርሱ እንጂ ሳይድሊ የሆነ ነገር እንዲሞክሩ ብዙም እንትን አይሉም እና የኔ ቤተሰቦች እጫኑኛል ሳይሆን የምፈልገውን ነገር ያደርጉልኛል ኢቨን ገንዘብ እኮ የለኝ ማለት እነሱ ናቸው ሮ ማቴሪያሉን ገዝተው የሚሰጡኝ ለምሳሌ ጁቴ ያለ ቃጫ እና ብዙ ጊዜ ችግር ላይ ፎከስ ማድረግ ይመቸኛል። አሁን አክስት አለችኝ መቼ ማድረሰውም ልጆ ሰባት መቶ ብር ትልቅ ብር በነበረ ሰዓት ማለት ነው። ከዱባይ የመጣ ጫማ ነበር፣ የቃጫ ጫማ እና እሷ ሰባት መቶ ብር ስትገዛ እንዲ እኛ መስራት አንችልም፣ እንዲ እዚህ ብሰራው እኮ ላለው ተረዳ፣ እንዲህ ብናደርግ እኮ ትልቅ ይሆናል ምናም ብዬ አስባለሁ። ሞከድኩት ጫማ ሰርቻለው፣ ቦርሳ ሰራ ነበር፣ ልብሶች ሰራ ነበር ምናምን እና ይሄን በቃ ትልቅ ፕሮጀክት አደርገዋለሁ። የሆኑ ሰዎችን ሰብስቤ ወደፊት ወደፊት ነው ብለው አሁን ተማሪ ነኝ፣ ወደፊት እንደዚህ አድርጌ እሰራዋለሁ ላሉ እና እየሞከርኩ ነው፣ አልፎ ማድረግ እንደምችል ቴስት እያደረግኩኝ መሸጥ ያሉብኝ ያለብኝ ዕቃ ደሞ እየሸጥኩኝ እዛው ሪፕለስ እያደረግኩኝ በነበረኝ ታይም እንደዛ ነበር ማሳልፈው ብዙ ነገር አርግሻል ሞካከላሉ። ዛሬ ደግሞ ከ10 ሺህ ብር ጀምሮ የቦንዳ ልብስ መጀመር የምትችሉበትን ቦታ ላሳያችሁ ነው። ተከተለ ኤደን፣ የቦንዳ ልብስ ስራ መጀመር ፈልጋለሁ ከየት ነው መረከባ የምንችለው ብላችሁ ስጠይቁኝ ነበራችሁ። ይህ ቪዲዮ ለእናንተ። ከዛ ከግቢ ከጨረሽ ወጣሽ በኋላ ያለመቀጠሩ ነገር አለ። ሴት ነሽ፣ ቤተሰቦች ክፍለ ሀገር ነው ያሉት፣ ብቻሽን መኖር አለብሽ። ከባድ ስትራግል ይመስለኛል እውነት ለመናገር ቀላል አደለም። እንዴት ከባድ ነው። ያው መጀመሪያ ግቢ ዶርም ነበረኝ፣ አልወጣውም ተማሪ ነኝ ያላልኩ ማስተር ሴንት ማር እዛው ስፖንሰር ስለነበረ ዶርም ነበረኝ። እዛው ነበር ስማር። እየተማርኩኝ ግን ክላሱን እየተማርኩኝም ሰራ ነበር ውጪ አንዳንድ ቦታዎች ላይ ኤንጆች ላይ አፕላይ አደርግ ነበር። የሚጠሩኝ እንትኖች ይኖራሉ፣ ስሜ ይተላለፋል ካዲሳ ዩኒቨርሲቲ የሚሆነኝ ቦታ በተለይ ደግሞ ያኔ በሰዓቱ የምፈልገው እያስተማረም ያሰራኝ ነው ማለት ትምህርት ማቋረጥ ስለማልፈልግ ማለት ነው እና በቃ ብዙ ቦታ አልኩ። ሴቶችና ህፃናት ኦኤስ ግሎባል ፋውንዴሽን፣ እዛም ኮርዲኔተር ሆኜ ሰርቻለሁ፣ እየተማርኩ ማለት ነው። ኤንጂኦ ገብቼ ነበር፣ በአንዳንድ ነገሮች ወጣሁኝ። እኔ ጊቫፕ አድርጌ ሳይሆን ማያስኬድ ሬድ ላይን አለ አይደለ? ማታልፈው ነገር እንዛ ሲሆን የተውኳቸው ብዙ ስራዎች አሉ። ብዙ ቦታ፣ አሁን ለምሳሌ ስራ ኢንቫይት ስደረግ በሰዓቱ ትክክልም ልሁን አልሁን አላውቅም ማለት ያው ልጅነቱም አለ ይሄ ወጣትነቱ አላ ትክክለኛ ውሳኔ የምትወስንበት ስቴጅ አይደለም። ከሁሉም ነገር የሚያምር የሆነ ነገር ማድረግ የምትፈልግበት ይሄ በጣም ኢግናይት የሚያደርገህ ኢነርጂ አላ። በዛ ስቴጅ ስለነበርኩኝ ሁለተኛ ነገር ደግሞ በፊት ድሪም የማደርገውን ህይወት መኖር እፈልጋለሁ። ላይክ አቺቭ ከማድረጉ በዘለለ ኤደን ጥሩ ውጤት ከማስመዝገቡ በዘለለ ድሮ ልጅ እያለ የምናስበው ነገር አለ። ትልቅ ሰውን እንደዚህ ያደርጋለሁ፣ ለቤተሰቦቼ ራሴን ችዬ ምናምን ገባ የሆነ በጣም ብዙ የምናስባቸው ድሪም የምናደርጋቸው ነገሮች አሉ ያለካ። ትናንትና ድሪም ሳደርገው የነበረው ከአስር ዓመት በኋላ ስፔሻሊ ስምንተኛ ክፍል ሆኜ ከአስር ዓመት በኋላ ራሴን ማግኘት የምፈልግበት ቦታ አለ። የት ነበር ያ ቦታ አሁን ስንታይ ክፍል ሆነሽ ታስቢያት የነበረችውን ኤደን አግኝቻት አሁን ከአስር ዓመት በኋላ ያችን። አሁን ልጅ ሆነን ይሄ ድሪም ብቻ እንዳይሆን ይሄማ የልጅነት ህልም ነው ምናምን መባል አልፈልግም። ተረዳ። አሁን ሰባተኛ ክፍል ሆኝ ኔ ሳዋራ የኔ ህልም በጣም ሩቅ ነች። የኔ ፀሐይ ገና አልወጣችም። ፈላስ ማለት ብዙ ርቀት መሄድ እንዳለብኝ ነው የሚሰማኝ፣ ምናም በደንብ መስራት እንዳለብኝ በመስራት አምናለሁ ጊዜም በአግባቡ በመጠቀም አምናለሁ። ከአስር ዓመት በኋላ ራሴ የምስልበት ቦታ አለ። ሰው ስታየው ኖርማል ሆነ ላይፎ የሰው ልጅ ይማራል፣ ከዩኒቨርሲቲ ይወጣል። ከዛ በኋላ እንደተለመደው ቀጥር አያስፈልግም ያልኩ ሳይሆን ይቀጠራል፣ የሆነ ደስ የማይሉ ላይፎችን ያሳልፋል። የማማረር ህይወት ማለት ነው። የማማረር ህይወት ስለ አንደኛ ህልሜንም ሳልኖረው ለምሳሌ ተቀጥሬ ብገባ ሰላ ይሆኝ ማለት ነው። መምህራኖችን ኢንቫይት አድርገው ተጠርተ ሄደ የሚያሳዩ የሆነ በርደን የሆነ ቦታ ላይ ስለመቀመጥ ብቻ ነው። እኔ ስራ በደንብ መስራት እፈልጋለሁ። ስፔሻሊ ከስታርታፕ ጋር የሆነ ካምፓኒ ውስጥ ገብቼ ግን በቃ ስትራክቸር በሆነ ፍሬም ውስጥ ማለፍ አልፈልግምወስን መገደቡየሆነ ታስክ ይሰጠል፣ እሷን ትሰራለ፣ ትሰጣለ ሶስት በቃ የሆነ ያለ አይደለ እንደዚ አይነት ነገር አልፈልግም። እንጂ እኔ ለጉልበቴ ሳስቼ መስራት እውነት ሰነፎኝ ምናምን ሳይሆን መስራት እፈልጋለሁ፣ ግን ክሬቲቭ በሆነ ወይ ነው መስራት የምፈልገው ከሚያድግጋ ይሄ እድገቱን እኔ የሚያየው እኔ ማብሬው ማድግበት ድርጅት ውስጥ እስፔሻሊ እኔ ስታርታፕ ነው ምርጫዬ ለማደግም ማለት ነው። ግን ይህን ስለ በቀላሉ አይደለም የወሰንኩት። መጀመሪያ ሲክ ማደርገው ሄጄ የምቆፍረው እስፔሻሊ ደግሞ የሆነ ሰርቲፊኬት ምናምን ሪዋርድ ምን ሲኖር ትፈልጋለ የሆነ ቦታ የሚያስገቡክ ምናምን ይመስልሃል። እና እንደዛ ኦፖርቹኒቲውም ነበረ፣ ግን የምፈልገው አይነት ሲስተም አይደለም። ከአንድ ዓመት በፊት አንድ ነገር ጀምረች ነበር፣ አሁን አቁመሸል መሰለኝ፣ ስራዎችን ለሰዎች ማቅረብ። ማቆም ሳይሆን ያው እሱ ከቲክቶክ በኋላ ነው። ማቆም ሳይሆን ትንሽ ጊዜያዊ ነው። አይ ስቴብል እስከሆን ድረስ አሁንም አለ፣ ግን ትንሽ በጣም ሰዎች ወደውት ነበረ። እስቲ ትንሽ በሰፊ እሱን ነገር ንገሪ። ሶሻል ሚዲያ ላይ ከመጣው በኋላ ያው ብዙ ስራዎችን ሪቪው ያደርጋለሁ፣ ስፔሻሊ በስሞል አማውንት ኦፍ መኒ የሚጀመሩ ስራዎችን ሪቪው ያደርጋለሁ። ለሰዎች እንዴት መጀመር እንዳለባቸው ስልጠናዎችን አመቻቻለሁ። ግን ለምሳሌ ጊቫዌ ሰጥ ነበር ማሽነሪ ሊሆን ይችላል አወዳድሬ መሰጠት ላለበት ሰው ሄጄ ይሰጣለሁ ቪዲዮ ቀርጬ እንትን አድርጋለሁ ወደ ስራ ውስጥ አስገባ ነበር ያው እኔም በሰዓቱ የነ ስቴብል አይደለሁም ስትረዳ እኔም ህልሜን መፈልግበት ራሴን ማገኝበት የምትረጋጋበት አለ አደለም እና መባከን ይበዛዋል። ስፔሻሊ ከራስ ፍላጎት ጋር የሰው ደግሞ ያው እንደኔ ደግሞ በጣም ብዙ ችግር ያለበት ረዳት የሚፈልግ በጣም ብዙ ወጣት አለ። ስቴል እስካሁን ድረስ አቆምኩኝ አደለም አላቆምኩም። ግን ደግሞ ምን አለኝ መሰለ ጓደኛዬ ኤደን ለሰው የምተርፊ ራስሽ መቆም ስትች ነው አለኝ። ምክንያቱም እኔ መስራት ካለ ይሄ ፕሮዳክቲቭ መሆን በነበረብኝ ስፒድ መሄድ ማቆ ማቆም ጀመርኩ። ቀስት መጨነቅ ጀመርኩ። ምን ላድርግ፣ እንዴት ላድርግ? በቃ ማድረግ አለመቻሌ በራሱ ያበሳጨኝ ጀመር እንጂ አቁሜ አይደለም። ከዚህ በኋላ እንደሁምአሁን አሁን ራሱ በቃ ስትራክቸሩን ቀይሬ እኔንም ሳፖርት የሚያደርገኝ እኔ ጋ ቻናሉ አለ፣ ሰው አለ፣ ኢነርጂ አለ። ተረዳ ግን እንደዚህ ስራ ውስጥ አሁን ትክክለኛ ወጣቱን አለ አደለ? ትክክለኛ ስራ የሚፈልገው ወጣት ጋር ሪቻውት ማድረግ እንችላለን። ስትራክቸሩን ቀይሬ ግን እመጣለሁ። ያን የመጣሁበት እንትን ግን እኔንም የሚጎዳኝ ሆነ እንጂ አቁሜያለሁ ማለት ማለት አደለም። ስለዚህ አሁንም በሰፊው በትክክል የኢፖክሲን ቢዝነስ በብዙ አይነት መንገድ መጀመር ትችላላችሁ። የተለያዩ ፈርኒቸሮችን፣ ኮፊቴብሎችን፣ የግድግዳ ላይ ጌጦች፣ የድርጅት ሎጎዎች፣ የቤት ውስጥ እቃዎች ብቻ ምን አለፋችሁ ብዙ ነገሮችን መስራት ትችላላችሁ። ምን አሉ ይመስለሽ? አንዳንድ ሰዎች ኤደን በጣም ወርክሆሊክ ነች፣ ፐርሰናል ታይም የላትም። እውነት ነው። ምን ትያለሽ? የሰዎች ጥያቄ ነው። አብሮሽ በዙሪያሽ ያሉ ሰዎች በጣም ኦርኮሊክ ናት ነው የሚሉት ስለ ያው ባላንስ አድርገ የምትሄደው እንትን ይኖራል። ህይወት ደግሞ እንደየሰው ዴፊኒሽን ይለያያል። ለኔ ህይወት እኔ ኤደን ህይወትን የምረዳበት አረዳድ አለ። ለምሳሌ ብዙ በጣም ኢንጆይ እያደረግኩኝ በጣም እየተዝናናው ምናምን ማሳለፍ ከሆነ ሌላ ስ እየኖርኩ አይመስለኝም። እውነት ለምን? እውነት ነው፣ እውነት ይሄ የቀለ እየኖርኩ አይመስለኝም ሁላ ማለት ነው። እሱም ጨዋታው እናንትኑ ው ማድረግ ያለብኝን ነገር በቃ አሁን ለሚታየኝ እኔ ጓደኞቼ የሚሉኛል፣ ሌሎችም ይ ደግሞ ወደፊት እንዳይቆጭሽ ምናምን የሚሉኛል። ግን ያው ህይወትን የሆነ ፋንክሽናል ሆኜ ነው የማሳለፍ የምፈልገው ያ ይመስለኛል እንጂ ላይፍ ታይም ሳይኖረኝ ቀርቶ ሳይሆን አለኝ እንደ ማንኛውም ሰው በዚህ ሁኔታ እንዴት ነው የምታገባ ወይ ምናምን ሲሉ ነበር አለኝ ሰው ይመስለዋል አሁን ለምሳሌ እኔ ሁሉን ነገር ሶሻል ሚዲያ ላይ እንትን አልለም ማለት ሰዎች ማወቅ እስካለባቸው ድረስ ብቻ ነው ማንንም ሰው ማንንም ሰው አሁን አንተን ሙሉ ለሙሉ ይሄ ድብቅነት መሰሪነት፣ ምናምን ምናምን ሳይሆን ሰዎች ማወቅ እስካለባቸው ነገር ብቻ ነው ልትፈቅድላቸው የሚገባው። አሁን ለምሳሌ እኔ የምጠቅማቸው ሜይ ቢ ወደፊት የኔ የሪሌሽንሽፕ ስቶሪ የሪሌሽንሽፕ ጊዜ ሁኔታው ምናምን ሰዎች የሚያስተምር ከሆነ አምትቼ ላወራ እችላለሁ ግን አሁን ላይ ብዙ ያስተምራል ብዬ ስለማላስብ የሚያስተምረውን ሰዎችን ይጠቅማል ብዬ የማስበው ነገር ብቻ ነው። ግን አለ አሁን ጊዜ አለ ማለት ነው። የተወሰነ ለዚህ የምታባክኙ ጊዜ አለ። በጣም ጥሩ እንግዲህ፣ እስኪ ተስፋ ቆርጠሽ ታውቂያለሽ? ይሄ አትችይም ተብለሽ ታውቂያለሽ? እኔ ግን ሁልጊዜ የምቀበለው ይችላለው። ተማሪ ሆኝ በአንዳንድ ሁኔታዎች ምናምን አለ አይደለ? የኔ ኢነርጂ ይጋባል ትንሽ እንትን ብያለ ማለት ወራ እኔ ላይክ ኖርማል ነው ወሬ የማወራው ግን ኢነርጂ አለው። ተረዳህ አይደለ? የት አለች ያቺ ሄደን ተማሪ ሆኜ እስከ መሙላት ድረስ የደረስኩባቸው ሁኔታዎች አሉ። ግን መምህራኖች፣ አጠገብ የነበሩ ሰዎች ሄደን አይ ካን ሁሉ ነገር ይችላለው አድርጋለሁ የምትለው ሄደን፣ የት አለች ምናምን ይላሉ። እና ቤተሰቦቼን ሳስብ ራሴን ሳስብ ፊውቸሬን ሳስብ ነው እንደገና የምገነባው። እግዚአብሔር አይደለም እንትን የሚለው ተስፋ ይሰጠኛል። በሆነ ነገር ብሎክ ስደረግ በዚህ መንገድ መውጣት እንዳለብኝ የሆነ እግዚአብሔር መንገዱን ያሳየኛል እንጂ ተስፋማ ሁልጊዜ አለ። ለወለዛ የሆነ የሚሞላኝ ኢነርጂ አለ። የሆነ ነገር ሳስብ ደስ ይለኛል። አዲስ ነገር መስራት እንደምችል ምናምን ሳስብ በቃ ውስጤ በኢነርጂ ሞላ እና በዚህ መንገድ መሄድ እንዳለብኝ ይሰማኛል እንጂ ተስፋ የሚያስቆርጥ ሁኔታዎች በጣም በጣም ብዙ አሉ። ግን ፌስ አድርጌ አልፋቸዋለሁ ነው፣ እያለፍኳቸውም ነው። ከዚህ በኋላም አልፋቸዋለሁ፣ ወደ ፊትም አልፋቸዋለሁ። አንዴም ወደቅና መነሳት አለ። ለምን እንዳልኩት ታውቃለህ? አሁን እኔ የሆነ ትንሽ ስራ እየተሰራ ምናምን ካየህ እንደዚህ ሆኜ ሳቦካ ልታገኘኝ ትችላለህ። የሆነ ቦታ ሳነሳ ስጥል ና ምታገኝ ይችላለ ሰው ደግሞ ቪዲዮ አሁን ለምሳሌ ሶሻል ሚዲያ ቲክቶክ ላይ ፖስት ማድረጋቸው ቪዲዮዎች አሉ ራሴን ሆኜ ነው የምሰራው ኤደን ሆ ማደርገው ማለት ነው ይሄ እኔን አይወክለኝም እንደዚህ ደረጃ ምናምን ያ ኢጎ ኦረዲ ሞተዋል እዛ ጋር ከዩኒቨርሲቲ ሶጣ ያን ኢጎ ገድየውን የወጣሁት በቃ የሆነ አለ አደለ ተስፋ ቆርጬ ሳይሆን አዲሷን ኤደን ዴሞክራት ለማድረግ ራሴንም ደብቄ ለምን ብዙ ተስፋ ቤተሰብ አሁን ለምሳሌ ታይ፣ እንደዚህ አትሄጂ፣ እንደዚህ ሂጂ፣ በዚህ መንገድ ሂጂ፣ ተማሪ ተምር፣ ሽንጨርሺ ምናምን ይላል ብዙ ሰው ማለት ነው። ያ እኔ ተስፋ ሊያስቆርጠኝ አይገባ፣ አያስቆርጥም ማለት ሳይሆን አይገባ፣ እና ራሴን ደብቄ ያ እንደወደ እንደ ውድቀት እንደ ምንድን ነው የሚባለው እንደ መውጫ መንገድ ነው የማየው እና ብዙ ተስፋ የሚያስቆርጡ ሁኔታዎች አሉ ግን ከእግዚአብሔር ጋር ታልፋቸዋለሁ ዛሬ ደግሞ ሚሊተሪ ተራ ተከስቻለሁ ሚሊተሪ ተራ ስላቸው ወታደር ቤት እንዳይመስላችሁ ሚሊተሪ ተራ ማለት የተለያዩ ጣቃ ጨርቆችን በየቀን ወደ ክፍለ ሀገራት የሚከፋፈልበት መርካቶ ውስጥ ያለ ቦታ ነው በተለይ በተለይ ገና ወደ ፋሽን ኢንዱስትሪ ውስጥ ለምትገቡና ለገባችሁ ሰዎች ይህን ቦታ ማወቅ ግድ ይላል ኤደን አሁን ምን ላይ ነች ከረንትሊ ምን እያደረገች ነው ምን ይሰራች ነው ምን እያሰበች ነው አንዴ ሶሻል ሚዲያ ላይ ቲክቶክ ላይ በሰፊው አሁን ልመጣበት ያስብኩት ሀሳብ አለ። ስመጣ ዳይሬክትሊ እኔን የሚጠቅመኝ ብቻ ሳይሆን ሰዎችን የሚጠቅማቸው ሀሳብ ለመምጣት የሞከርኩኝ ነው። ከዚህ በኋላ ማለት ነው የራሴን ቢዝነስ እሰራለው። ሳይድሊ ደግሞ አሁን የመኪና ስፔር ዘይቶችን ምናምን ከወንድሞቼ ጋር እሱን እሰራለሁ። አሁን በቅርብ ነው ላውንቹ ያደረግኩት። ስፔር ፓርቲ ላይ እሰራለሁ ሳይድሊ ማለት ነው። ግን ዋናው ስራ ኢንኩቤሽን ላይ ነው። አዲስ ሀሳብ ይዞ ስለመምጣት ብቻ ነው ሁልጊዜ ማሰብ። ኤደንን የዛሬ አምስት ዓመት ምን ቦታ ላይ ምን እያደረገች የምትገኝ ይመስልሻል? ከራሷ አልፋ ለራሷ ቆማ ለሌሎች የምትተርፍበት ቦታ ላይ በየትኛው መንገድ እንደሆነ እኔም አላውቅም። እግዚአብሔር ነው የሚያውቀው አልኩ እስካሁን ስመጣ መንገዶቼ የተስተካከሉ አይደሉም። ተረዳ እግዚአብሔር እያስተካከልልኝ በሚሄድበት ቦታ የሆነ ነገር እያደረኩ እያደረኩ ግሎ ግሎ እያደረግኩ ነው የመጣሁት ያለሁት ሰዎች በማይመስላቸው ግን እኔና እግዚአብሔር በምናውቀው ማለት ነው። ስለዚህ ለራሴ ቆሜ ቤተሰብ ኖሮኝ ትልቅ ቤተሰብ ኖሮኝ ለሰዎች ምትተርፍ ሴት ሆኜ የማገኝ ይመስለኛል። ራሴ ሄዱ በዛው እንኳን ደስ አለሽ እንግዲህ በስፔሩ እና በመኪና እቃዎቹ ጉዳይ ትክፈቱን ሱቅም አይደል? ሱቅ ነው አይደል ስ በዛው መገኛሽ ነው ምገዳች ውስ ለተመልካቾቻችን፣ በፊት ቢሮ ቦሌ ቦራ፣ ኤደን ሶሊሽን ማለት ነው ሰዎችን ስታርታፕ ይሄ በኢንኩቤሽን ላይ በምሰራው ኤደን ቦራ ነበረ። አሁን ግን ይሄ ስፔሩ ጎሮ ነው። በጣም አሪፍ። ሰላም ኤደን ነኝ። ምንም አይነት የጥሬ እቃ ወጪ ሳይኖርባቸው አካባቢያችሁ ላይ በምታገኙ ደቃ ከሰል ወይንም የከሰል ረጋፊ በመጠቀም ገንዘብ መስራት ትችላላችሁ። ቢዝነሱም ደቃ ከሰልን ሪሳይክል በማድረግ ተፈጥሯዊ በሆኑ ማጣበቂያዎች ተጠቅማችሁ እንዲህ አይነት ቶሎ የማያልቁ ከሰሎችን እያመረታችሁ ለገበያ ማቅረብ ሲሆን፣ ይህን ቢዝነስ በሁለት አይነት መንገድ መጀመር ትችላላችሁ። እንግዲህ ሂዱ፣ ፕሮግራማችንን ከመዝጋታችን በፊት ማመስገን የምትፈልጊ ሰው ካለ እስቲ ይህን እድል እንስጥሽ። በዛው እሺ፣ መጀመሪያ እግዚአብሔርን ለሌሎ እግዚአብሔርን አመሰግናለሁ። ቤተሰቦቼን፣ ጓደኞቼን፣ ጓደኛን በዙሪያ ያሉ በሙሉ ሁሉንም የኢትዮጵያ ህዝብ ማመስገን ፈልጋለሁ። ተመልካቾቻችን የመገናኛ ፕሮግራማችን እዚህ ጋ አብቅቷል። እንግዳችንን እጅግ አድርጌ አመሰግናለሁ። ሂዱ ቴንኩ ሚኪ። እሺ ቴንኩ ሶማች